ለየት ብለን በልዩ ቦታ የሚገኝ ቤት ይዘን መጣን። እንግዲህ በማይታመንና ታይቶ በማይታወቅበት ሰፈር እጅግ በጣም ቆንጆና ዘመናዊ ቤት ይላችሁ መጥቻለሁ። ሰላም ሰላም፣ ውድ ተመልካቾቻችን፣ የዘወትር ተከታታዮቼ፣ ዛሬ 350 ካሬ ላይ የተሰራ እጅግ በጣም ግዙፍ የሆነው ቤት እየላችሁ መጥቻለሁ። ይሄ ቤት የሚገኙ በኮተቤ መምህራን ኮሌጅ አካባቢ ነው። ውድ ተመልካቾቻችን ስለዚህ ቤት መረጃ እስከ መጨረሻ የሚያስቀኛችሁ ይሆናል። እናንተም በትዕግስት እንድትከታተሉ ላይ ፕሮፐርቲ በዚ ይጋብዛችኋል። ሶስት መቶ ሀምሳ ካሬ ላይ ፊትለፊቱም አስፋልት ነው። ከዋና አስፋልት ሁለት መቶ ሜትር ርቆ ይገኛል። በአጭሩ ሁለት ከአስፋልት ሁለት ግልባጭ ማለት ነው። ውድ ተመልካቾቻችን እንግዲህ ይህ ቤት ሶስት መቶ ሀምሳ ካሬ ላይ የተሰራ ደጁም ያው እንደሚታዩት በግሪን እየተሸፈነ ሳር ተተክሎበት እንደው በጣም የሚያምር ቆንጆ ቤት ነው። ወደ ግቢ ደግሞ ገባ ስንል እንግዲህ እንደሚታዩት ግቢው በግሪን የተሸፈነ እጅግ በጣም ቆንጆ ሆኖ እየተሰራ ቤት ነው። በጣም በግሪን የተሸፈነ ነው፣ እንደሚታዩት ግሪኑን ይኸው፣ እጅግ በጣም ቆንጆ ሆኖ ያምራል ማለት ነው። እንግዲህ አምስት ወይ አራት መኪና ማቆም የሚችል ፓርኪንግ አለው። ግቢው እጅግ በጣም ሰፋ ብሎ የተሰራ ነው። የላውንደሪ ቦታ አለው። የበግ ማረጃ አለው። እንደሚታዩት ይኸው የበግ ማረጃ ነው። እጅግ በጣም ቆንጆ ሆኖ የተሰራ የበግ ማረጃ አለው። ራሱም ውሃ ማስወገጃ አለው ታስቦበት የተሰራ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ በኮተቤ መምህራን ኮሌጅ አካባቢ ይንገኛለን። ውድ ተመልካቾቻችን እንደሚታዩት በረንዳም አለው። ራሱን የቻለ እጅግ በጣም ቆንጆ ሆኖ የተሰራ በረንዳ አለው። በረንዳውም እንደሚታዩት እጅግ በጣም ቆንጆ ሆኖ የተሰራ ነው። እንግዲህ ተመልካቾቻችን ግቢው እንደሚታዩት እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። አሁን ወደ ውስጥ እየገባን ነው። እንግዲህ ወደ ውስጥ ስንገባ ኮሪደሩን እናገኛለን። በጣም ቆንጆ ሆኖ የተሰራ ኮሪደር አለው። የተገጠመው ሀምቦል ደግሞ ልዩ ያሰኛል። በጣም ለየት ከፍ ያለ የአምቦል አገጣጣም አለው እዚህ ቤት ላይ ሳሎን ደግሞ እንግዲህ እንደሚታዩት እጅግ በጣም ቆንጆ ሆኖ የተሰራ ሳሎን አለው ሳሎን አምቦሎችም እጅግ በጣም በልዩ ሁኔታ የተሰሩ አምቦሎች ናቸው ከውጭ የመጡት አምቦሎች ስለሆኑ እጅግ በጣም ልዩ ያደርገዋል ውድ ተመልካቾቻችን የኦፕን ኪችን አስተራር በጣም እጅግ በጣም ዘመናዊ ያሰኛል። እንግዲህ ተመልካቾቻችን የሳሎኑ ስፋት ፈረስ ያስጋልባል። በጣም ሰፋ ያለ ሳሎን ነው ያለው ይሄኛው ቤት። እንግዲህ የላይቲንግ ሲስተም አገጣጣም፣ እንደዚሁም የኦፕን ኪችን አገጣጣም፣ እንደዚሁም ደግሞ ወደ ማስተር ስትገባ ገባ ወደ ውስጥ ወደ መኝታ ቤቱ ስትሄድ ደግሞ እንግዲህ ያለው የኮሪደር ስፋት እጅግ በጣም ቆንጆና ዘመናዊ ያሰኛል። ውድ ተመልካቾቻችን ይሄኛው ደግሞ የማስተሩ ሻወር ሽንት ቤት ነው። ሁሉም ነገር የተሟላ ቦይለር አለው መስታወት አለው የልብስ መስቀያ ቦታ አለው እጅ መታጠቢያም እንደሚታዩ ነው ጃኩሴ አለው። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ምን የሚጎለው ነገር የለውም። ወደ ማስተር ሜድሩም እየገባን ነው። አሁን በማስተር ሜድሩም እንገኛለን። እንግዲህ እንደሚታዩት ማስተሩ ደግሞ ይሄን ይመስላል። የማስተሩ ቁምሳጥን ነው ይሄ እጅግ በጣም ቆንጆ ሆኖ የተሰራ የማስተር ቤድሩሙ ቁምሳጥን ነው። አዎ ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። የማስተር ቤድሩሙ ሻወር ሽንት ቤት ይሄን ይመስላል። የልብስ መስቀያ አለው። እንደሚታዩት ገንዳ ሻውር አለው ዘመናዊ ገንዳ እጅግ በጣም ቆንጆ ሆኖ የተሰራ ገንዳ አለው። ራሱ ውሃ ማስወገጃ አለው። እጅ መታጠቢያ አለው። መስታወት፣ ውሃ ማሞቃ ቦይለር አለው። እጅግ በጣም ቆንጆ ሆኖ የተሰራ ነው። ወዲህ ተመልካቾቻችን፣ እንግዲህ ወደ ሁለተኛ መኝታ ቤት ገባን። ዋና ላይ ካሉት ቤቶች ሁለተኛ መኝታ ራሱን የቻለ ቁም ሳጥን አለው። እጅግ በጣም ቆንጆ ሆኖ የተሰራ ነው። እንግዲህ ውድ ተመልካቾቻችን ይሄ ቤት ለመኝታ ቤቶቹ የተጠቀሙት ስራሜክ፣ እጅግ በጣም ልዩ የሆነ ስራሜክ ነው የተጠቀሙት። በጣም ቆንጆና የሚያምር ነው። የቀለም ምርጫ በተለይ እጅግ በጣም ዘመናዊ ያሰኛል። ይሄ ሁለተኛ መኝታ ቤት ነው፣ ኖ ሶስተኛ መኝታ ቤት ነው። የዚህ የልጆች መኝታ ቤት ነው። ሻውር ሽንት ቤት ገንዳ ሻውር አለው። ውሃ ማሞቂያ ቦይለር አለው። እጅ በጣም ቆንጆ ሆኖ የተሰራ ነው። ዋና ላይ ካሉት ሶስተኛ መኝታ ቤት አየን ማለት ነው። ይሄኛው ደግሞ አራተኛ መኝታ ቤት ነው። እንግዲህ አራተኛ መኝታ ቤት ነው ይሄ። እጅግ በጣም ቆንጆ ሆኖ የተሰራ ነው። ይሄኛውም የራሱን የቻለ ቁም ሳጥን አለው። በጣም ቆንጆ ሆኖ የተሰራ ነው። ውድ ተመልካቾቻችን ላታቁም ማተልፎት ነገር ቢኖር የዚህ ቤት ዋና ማስተር ቤድሩም ላይ እና እንደዚህ ሚልጆች መኝታ ላይ ቁምሳጥን ና ሻወር ሽንት ቤት አለው። እጅግ በጣም ቆንጆ ሆኖ የተሰራ ነው። አሁን ወደ ክሎዝ ዲኬችን ገባን ሰርቪስ ላይ እንገኛለን። ክሎዝ ዲኬችኑም ደግሞ ይሄን ይመስላል። በጣም ሰፋ ብሎ የተሰራ ክሎዝ ዲኬችን አለው። በዛው ገባ ብሌ ደግሞ የሰራተኛ መኝታ አለው። ክችን በክችን ገብቴ የሰራተኛ መኝታ አለው። እጅግ በጣም ቆንጆ ሆኖ የተሰራ ነው። የሰርቢስ አንደኛው መኝታ ቤት ደግሞ ይሄኛው ነው። ሰርቢስ ላይ ሁለት መኝታ ቤቶችን አሉት። አዎ ይሄኛው ደግሞ ሁለተኛ መኝታ ቤት ነው። ውድ ተመልካቾቻችን እንግዲህ ስልክን በመጨረሻ ላይ አስቀምጥላችኋለሁ። ይሄን ቤት መግዛት የሚትፈልጉ ካላችሁ በስልክ መስመራችን መደወል ይቻላል። ይሄ ደግሞ የልብስ ማጠባ ቦታ ነው። አዎ የላውንደሪ ቤት